ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቼ ቤተሰቦቼ፣ ጓደኞቼ በአጠቃላይ ሰው ዘር በሙሉ ሰላማችሁ እንደ ምድራሸዋ እንደ ሰማይ ኮከብ ዝትረፊ ይበል በየትኛውም ዓለም ክልል ዙሪያ ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሰላም ሰላም ብያለሁ። ሁሉ ሰላም ሁሉ አለውን እግዚአብሔር ይመስገን። ቪዲዮ ላይክና ሼር ሰብስክራይብ በማድረግ ቤተሰብ የሆኑ ለምታበረታቱ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ ከልብ አመሰግናለሁ። ይቅርታ እንግዲህ እያዛጋውባችሁ ነው ማለት ነው። እና ዛሬ ይዤላቸው የመጣሁት እንግዲህ ስለ ጽጌና ስለ ዳኒ እንዲሁም ስለ አዲሷ ፍቅረኛ ነው ይዤላቸው የመጣሁት ዩቱበሮች ባጠቃላይ አንዳንዴ ድራማ ይሁን ምን ይሁን በማናቀው እየተወዛገቡ ይገኛሉ ማለት ነው። እና እነሱም ተወዛግበው እኛንም ያወዛግብናል። ስለዚህ ያው ጽጌ እንግዲህ በረራዋ እንደሰረዘች ልትበር የነበረውን እንዳቋረጠች ነው እንግዲህ ቪዲዮ ያሳየሽ ዳኒ ከመሄድ ካለብኝ እኔ ነው መሄድ ያለብኝ። ወድጃ አይደለም ከዚህ ህይወት ውስጥ የገባሁት፣ ወድጃ አይደለም ያፈቀርኩት፣ ወድጃ አይደለም ያስረገዝኩት ምናምን ወዘተ እያለ እንግዲህ እያለቀሰ አይታችሁታል። እሷም እንግዲህ ያው በብዙ ውጣ ውረዶች ውስጥ እንደነበረች ሁላችንም እናቃታለን ማለት ነው ግን ምና ለመሰላች በፍቅር መሃል ውስጥ አንዳንዴ ብዙ ውጣውረዶች አሉና፣ ያ እየተጣሉና እየተጨቃጨቁ ዳኒ የኔ ነው የኔ ነው እየተዋዋሉ ይሰጣለሁ ያለሽ ስትናገር ነበረ። ግን እውነት ነው ውሸት ነው እርግዝናው፣ እንግዲህ እንዴት ነው የሚረገዘው? እርግዝናው የሌላ ነው እያሉ እንግዲህ አንዳንዴ እንትን ይላል። እኔ ግርም የሚለኝ የነሚሄድ ማሽቀበት መጀመሪያ ምንቀርቀርቀርቀር ስታደርጋት ነበረ። ጥቅን ማለት ነው ሚሄድ ሲጀመር እች ልጅ ያመጣሻት ሜሪ ናት አሁን እንደገና ደግሞ ሜሪ እንደገና ሌላ ታሪክ ሌላ ህይወት ውስጥ ታገባለሽ ማለት ነው ግን ለምን ትልቅ ሰው አይደለሽ ሜሪ ስለዚህ አንድ ሰው የራሱን ህይወት የመኖር መብት አለው ዝም ብላ እንደርጎ ዝም ከዛም ጥልቅ ከዛም ጥልቅ እያለች ህይወታቸውን ለምን ታበላሻለሽ ሜሪን? ሲቀጥል ደግሞ ዳኒ ጽጌ ነው እማወዳት፣ እማፈቅራት፣ የኔ ልጅ አይደለም፣ እርግዝናው የኔ አይደለም እያለ እንግዲህ ይናገራል። እሷ ደግሞ እኔ አርግዥልህ፣ እንዴት ጽጌን ጽጌን ስላለህ፣ እኔ እኮ አንተን ያረገዝኩልህ ትላለህ። እንግዲህ እውነት ውሸት አናቀም፣ ሲወለድ እናየዋለን። ወጣ ወረደም እንግዲህ ዳኒ በጣም በጥብቅ ታሞ ሆስፒታል ገብቷል። እንግዲህ እስከ መተንፈስ ሁሉ ግን ሚያቅተው ጽጌን ጽጌን ነው የሚል በእውነት በጣም ነው ያሳዘነው። አንዳንዴ ይስማሙ ሰዎች፣ ሳዶም እናንተ ለካ እንዲህ ነው እንደ ፍቅር እስከ ምንድረስ ማለት ነውና ከባድ ነው። እግዚአብሔር ይማርክ። እንግዲህ ዳንሻ አንዳንዴ ምን አለ መሰላችሁ በቀልድ ብላችሁ ያስቆም ነገር የሚሆን ነገር በጣም ነው የሚያስጠላው። እግዚአብሔር ይማር፣ ምረት ያምጣልህ።